ወሳቢ ቱ ፋሚሊ እንዴት ናችሁልኝ? እሺ ቦይ ዋይዲ ቶም ባበደ ቀውጤ ሪያክሽን ቪዲዮ ተመልሼ እመጥቻለሁ። ዘና ፍታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ያላችሁ፣ ይሄንን ቪዲዮ እስከ መጨረሻ ተመልከቱ። እንዲሁም ደግሞ ከዚህ በኋላ ኦፊሻሊ ማስታወቂያ መስራት ጀምረናል። ስለዚህ ማስታወቂያ ማሰራት የምትፈልጉ ድርጅቶችም ግለሰብ ብቻ ማስታወቂያ ማሰራት የምትፈልጉ ሰዎች እዚህ ከስር በምትመለከቱት ስልክ ቁጥር ኮንታክት አድርጉኝ፣ መደወል ትችላላችሁ። ማንኛውንም አይነት ማስታወቂያ ማሰራት ትችላላችሁ። እንዲሁም ደግሞ ከስር በምትመለከቱት የሶሻል ሚዲያ አድሬሶች ኮንታክት በማድረግ ማስታወቂያ ማሰራት ትችላላችሁ። ቤተሰቦች የ ይህንን ቪዲዮ አንዳችሁም ሳትቀሩ ላይክ ማድረግ ጀምሩ። የተሰማችሁን ሀሳብ አስተያየትም በነፃነት ኮሜንት አድርጉልኝ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷንም ኦን አድርጉ። አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። ብዙዎቻችሁ ዋይዲ ጣፋ እያላችሁን ቪዲዮ እየፖስትኩኝ ግን ኖቲፊኬሽን አይደርሳችሁም። ስለዚህ የደወል ምልክቷን ኦን አድርጉ። ሰብስክራይብ አድርጋችሁም ኦን ያላደረጋችሁ ሰዎች ቼክ አድርጉን አድርጉ። ቪዲዮ ሲለቀቅ ኖቲፊኬሽን ይደርሳችኋል። የዛሬውን ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ወንደው እንደ አቤት አባኔ ነው። አቤት ሰው ምን! ጭራሽ ከዚህ ሰውዬ እንዴት አይነት የሰለለሽ ድምፅ አይመጣውም። ምን አይነት ታለንት ነው? በጣም ነው ደስ የሚለው አይደል? የሆነ የኮምፒውተር ተች ያለ ነው የሚመስለው። ግን በጣም የሚገርም ነው። በጣም ነው የወደድኩት። አንተን አይደል፣ ባለፈው እርጎ የገረፍከው ልጅ ሰምቻለሁ። እኔ ጋሼ ምንድን ነው የሚያሰሩት እርሶ? ግን ጣሪያውን ቆርቆሮ እንድታለብስልኝ ነበር፣ ትችላለህ? አይ ጋሼ ኮፍያው የሚስማር የሚባለውን አወቁት። ገና ከሩቅ ሲያየኝ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም የሚለኝ። እኔ መዶሻ መዶሻ እኮ በቃል የሚይዝ ልጅ። ቆንጆ አድርገን ነዋ የምሰራው ማለት ነው፣ አይጠራጠሩ። እኔ መሰራሉ ጣሪያ ላይ ፀሐይ እንኳን ደፍራ አትወጣው፣ ታፍራለች።

ቢይዘኝዘኝ ጎልማሳ ይዘ እንዴት ምንቀኝ ባክሽ ዩኝ ስሙልኝ፣ የልጄን ነገር ገና በልጅነት እራሷን ስድር ራሷን ስድር ወገን፣ ዘመድ፣ ወዳጅ፣ ሀገር ተሰብስቦ እድራታለው ስል የመንገድ ገላቢ ወሰዳት ልጄን፣ አይዞት። አብዬ የኔ አባት፣ ይህ ሁሉ ጋጋታ ለኔ ምን ይሰራል? ሻይ ቡና ይበቃል። ከተተዋወቃችሁ ቆይታችኋል። አመት አመት ሆኖናል። አመት አስተዋውቅኛ። እሺ፣ እሺ አባብዬ፣ እሺ፣ እቤት ይምጣና እሺ። እሺ፣ አባብዬ፣ እሺ፣ ሻይ ቡና በይዋ፣ እሺ ጋይስ እናንተ የሆነ ችሎታ አለኝ፣ ግን ቲክቶክ ቪዲዮ እንዴት ልስራ፣ ወይ ደግሞ ዩቲዩብ እንዴት ልጀምር ምናምን ምናምን የምትሉ ብዙ ሰዎች አላችሁ። ሌላም ስራ ማለት ሶፊት ምናምን የምትሉ ይሄው፣ ሰው በዚህ እድሜ እንኳን ደፍሮ እንደዚህ ሶሻል ሚዲያውን እየተጠቀመ ነው። ገባች። ነገ ላይ ፌመስ ትሆናለች፣ ከዛ ሳንቲም ትሰራለች። መድፈር ነው የሚያዋጣው። የሆነ ሀሳብ ካላችሁ ሞክሩት፣ ችግር የለውም። ሴቶች ነው። ወደዚህ የእውነት ወንዶች ስክሮል አርጎ ማለት ነው። ኖርማል ነገር ነው። እናንተ ስሙኝማ ዛሬ ትልልቅ ሰዎች ቡና ላይ ሲያወሩ የሰማሁት ባልሽ፣ በተለይ ባልሽ ፍቅረኛሽም ይሆናል እና የትም እንዳይሄድብሽ የምትፈልጊ ወንድ ካለ ማለት ነው። ምንም ሳታረጊ ዝም ብለሽ በምትሰሪው ምግብ ላይ ሊሆን ይችላል። የሆነ መጠጥ ላይ፣ ትኩስ ላይ፣ ምንም ላይ ሊሆን ይችላል። ትንሽ ይሽንትሽን ማለት ነው ጠብ አድርጊበት። ደግሞ እንዳይበዛ ማለት ነው። ትንሽ ይሽንትሽን ጠብ አድርጊበት እና ማለት ነው። የእውነት ስጩ በቃ እኔ በጣም ከትልልቅ ሰዎች ይሰራል ሲሉ ነው የሰማሁት። ሞክሩት፣ እና ፍቅረኛ አታርጉ ያልኳችሁ ማለት ነው አይታወቅም። ምናልባት ሀሳባችሁ ልቀይሩ ስላላችሁ ከና ይፋታችሁ በኋሉ እና እኔ ኮ ድሮ ማለት ነው ሰማ ነበረ። ምን አጠጥታው ነው እንደዚህ ከእሷ ስራ ጠፋ ያለው ምናምን ሲባል ደካ ሸንት ነው ማለት ነው። እኔ ስላላገባው አልሞከርኩት። የእውነት ግን ሳገባ ሞክረዋለሁ። ብዙ ጊዜ እንደምለው ቲክቶክ ላይ ብዙ ሰዎች አሉ፣ አማኔል መሄድ ያለባቸው ያው ሜንታል ችግር ያለባቸው ሰዎች። እቺም አንደኛዋ ነች። አደራችሁ እንዳት ሞክሩት። ታይፎር ታይፈስ፣ ሽንት ቆሻሻ ነው። ሰዎች፣ ለምንድነው ሲንግል የሆንከው? እሱ ግን እሱ ሰኒዬ፣ እንዴት ነሽ? ደስ ይላል፣ ደስ ይላል። ሰኒዬ ስራ ጥሩ ነው። ደስ ይላል። ደስ ይላል ሰንዬ፣ ደስ ይላል። መገበላሽ እንዴ ሰንዬ፣ ደስ ይላል። ደስ ይላል ደስ ይላል። ፋዘር ግን ተሻላችሁ። ደስ ይላል። ድርቅና እየሰኒ አትደውልልኝ፣ እኔ ባለትዳር ነኝ። ደስ ይላል። ምን ነው? እስከ መቼ ነው? ጓደኞቼ እንዳለ ተሰቷቸው እያደሩ እኔ ዝም ብዬ ከዚህ በኋላ እንደውም ከዚህ በኋላ ምን ሁለተኛ ስፒድ ድርሽ አላት። እሺ አትምጪ፣ አትንቀር ብለሽ አትምጪ እንደውም አትምጪ፣ እዛው እናትሽ አትምጪ። አንቺ በመጣሽ ቁጥር እኔ ሁሌ እንዳደረገው መኪና እየቆ አይ እኔ ናችሁ። አለን አለን ሰግ ተጠርቻለሁ እና አብረን እንዘጋጅ ከካሜራ አስተካክለው እንዲታያችሁ። አይ እኔ ናችሁ ግን ደህና ናችሁ? መጀመሪያ ከ ከኩል እንጀምራለን። እኩላችንን እንደዚህ እኔ ብዙ ጊዜ ዝርዝር መቀባት እወዳለሁ። ኩልና አይመስላችሁም? ተኳኩላ እስክጨርስ ቪዲዮ በጣም ረጅም ነው፣ በጣም ማለት ነው። እና እስኪ መጨረሻውን ላሳያችሁ። ይህ ነው መጨረሻው። መቀወዳችኋለሁ አሁን በጣም ሰዓት ስለሌለኝ ማለት ነው። ለብሽ ያለባብሴ ሆ አሳያችኋለሁ ሙሽሮ እንዳትበልጭ እዛ ሰርግ ቤት ሄደች። ሙሽራዋ እንዳታስንቂ ጭስ ገብቶ ገብቶ ልጁን አጥቁሮታል። አረ ግን የሚሚሰሩ ሰዎች! አረ ወይኔ! ማን ቅሌቱን ተከናንቦ ማን ይቀራል? ተቀበል። ፎጣ ገላችንን ታጥበን ገላችንን ንጹህ ከሆነ በኋላ ውሃውን ከላያችን ላይ የምናደርቅበት ነገር ነው አይደለ? ንጹህ ከሆነ ታዲያ ለምን ፎጣ ይቆሽሻል? መልሳችሁን ኮመንት ላይ ያስቀምጡልኝ። ወደ ጉዳይ ግባ ታወጫ አብረን እንደ ማንኛውም የሰው ልጅ ድግስ ተጠርቼ ልቀላውጥ እሄዳለሁ። ዛሬ የተቀመጥኩት ታዳጊዎች መሀል ነው። በቃ እነዚህ እድሜያቸው ስድስት አምስት የሚገመቱ ታዳጊዎች የሚጠይቁት ጥያቄ ከየት ነው የሚመጣላችሁ? እንዴት ነው ማሽናችሁ እንደዚህ አይነት ነገር የሚያገናዝበው? እኔ ተጨነኩኝ። ነፍሴ የተጨነቀባት በቃ ልጅቱ አረ ልብላ ብትኝ እላታለሁ ፎጣ ለምንድን ምንድን ነው የሚቆሸሽው እኔ ምን አውቃለሁ ማጠብ ነው ሲቆሽሽ በቃ ደሞ እንደዘውኝ ጭንቅላት ላስጨንቅ በዚህ ኑሮ የምጨነቀው ብዙ ጓደኛ አስተማሪ ነው እሱን ጠይቁት ብዬ እኔ ወደ እሱ ላላከክስል እሱ ጭራሽ ፊቱን ወደ ግድግዳ ዞሮ ነው የሚበለው ዲኮሩ እኮ ከጀርባ ነው ያለው ሁሉም ፈረንጆች አንድ አይነት ነው ከለራቸው እኛ ለምንድን ነው ከለራችን የተለያየው ኢቨን በዚህ ሳይድ ያለው እጃችንና በዚህ ሳይድ ያለው እጃችን ከለሮ አንድ አይነት አይደለም። እኔ ምን ምን ያገባኝ፣ ልብላበት፣ ልልከሰከስ ነው የመጣሁት። ለምን ከልብዮኛል፣ አልበላበትም። ምንድነው የምታበሏቸው ወላጆች፣ ማለት አስተማሪዎች ምንድነው የምታስተምሯቸው? በእኛ ጊዜ እኔ ለነገሩ ደግ ነበር። ኛ ጊዜ ብረት አስተነ ብረት አስተነ ምናምን ብላችሁ ድንቁር አድጋችሁ አስቀምጣችሁና እንዲሁም ደንቆሮንን በተፈጥሮ ምንድን ነው የምታስተምሯቸው?

አንድ ብር እውነቱን ነው። የአሁን ልጆች የሚጠይቋቸው አንዳንድ ጥያቄዎች በቃ ለመመለስ ማለት ነው፣ ይህ ልጆች ናቸው ብለን አስበን ምናምን ሳይሆን ይከብዳል። በቃ ከእኛ አቅም በላይ የሆነ ጥያቄ ነው የሚጠይቁት። ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ በዚህ አይደለም በዚህ ብታርደኝ አልጠጣም አረቄ መጨረሻችን። ዛሬ ግን አንድ ጨዋታ አጫውትሻለሁ፣ ካወቅሽ ለመጨረሻ ጊዜ አረቄ እንጠጣለን። ካወቅሁት ካወቅሁት አናውቀውም ግን ካወቅሁት ይኸውልሽ አረቀውን እሸፍነዋለሁ በዚህ ማለት ነው። ከዛ የት ውስጥ እንዳለ ተነግሪኛለሽ ማይት ብሎ ለምን ብዙ ሰው እንደዚህ ነው ራሱ የሚያሞኘ? አርቲስት ናርዶስ የሚቀጥለው ሳምንት ትሞሸራለች። መልካም የትዳር ዘመን ይመልሽ። ናብኝ አንቺ ቤት ደብቄ ነገ ሰብተናል። በቤተ ክርስቲያን ህግ መሰረት ነው የምታከብር የምታገባው ደስ ይላል። መልካም የትዳር ዘመን መልሽ። ሰርግሽ ላይ እንግዲህ እንመጣለን እንመጣለን፣ ቤተ ክርስቲያን ማርያም እንመጣለን የአንቺ መተሽ ሰርጓን ልታበላሽ ነው። ባለፈው ማለት ነው የሆነ ቪዲዮ አይቻለሁ እና በዚህ የሆነ እንትኖ እየታየባት እንዴት ዝም ትላላችሁ እናንተ ፋራዎች? ያንቺ የአንቺ እኮ ነው ነው። ቾቤ ወይኔ! አረ ታኩር የአንቺ ደረት ነው። ግን እውነቱ ነው። ወፍ ከዚህ በፊት በጣም ነበር ፖስት የማደርገው። ከባለቤቴ ካማንዬ ጋር እለቅ ነበር። የልጆቼን ምናምን ፖስት አደርግ ነበረ። የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናውቃቸው ሰዎች ድንገት ተጣሉ ይባላል እና ይሄ የምትፈራው ነገር አላ ስታይ፣ አይ እስኪ ትንሽ ደበቅ ላርገው ያዝ ላርገው ነገር ማለት ጀመርኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለው እንትን አልኩት። ጣጣሽ ኢንስታግራምም አንድ ፎቶ ናት ከባሌ ጋር ያለኝ ሌላ ፎቶ የለኝም። ቪዲዮ ላይ ያሳይ ነበር ይሄ የምንሄድበት ምናምን አለ አይደል? እሱን አሁን ቀንሻለሁ በጣም ለምን አስፈላጊ ሆኖ አላገኘሁትም። ደበቅ ማለት በጣም ከብዙ ነገር ነገር ያድናል። አሪፍ ነው እና ሁለት ስራ ምን ተቀባይ ምን አስብሎሻል? ስታታክ የሆነ ነገር አለ። ልከውልኛል ደሞ ተለያዩ። እውነት ነው። እሱ ነገር በተለይ በተለይ ሶሻል ሚዲያ ላይ ይሄ ፐብሊክ ፊገር የሆኑ ሰዎች ያላቸውን ነገር አስር የሚያመጡ ከሆነ የዘን ያክል ይሄ ኢቪል አይ የሚባለው ነገር አለ፣ ችግር ይዞ ይመጣል። ይህኝ እውነት ነው። ደብቅኝ ያመጣል የሚባለው ነገር እውነት ነው። አሁን ያደርሹ ነገር ትክክል ነው ማለት ፕራይቬት የሆነ ነገር ፕራይቬት ቢሆን ይሻላል። የተወሰነ ነገር ማሳየት ያለ ነው፣ ግን ኤቭሪቲንግ። እቺ ልጅ አስታውሳለሁ ቪዲዮቹ አሁን ወቷን ነው እንዳለ ብቅ አስሬ ነበር። ምንም ነገር ሲሆኑ ይፖስቱ ነበር። ጥሩ ሰዓት ባነሻል እንደዚህ ደበቅ ሲል ነው የሚሻለው። እያየን ነው እኮ አይደል? እንዲህ አለን አለን የሚሉ ሰዎች እንዴት እንደሆነ ግንብ ጥብስ ምናምን ይመችሻል። ምን ጥብስ፣ የቤተሰብ ድምፅ ይከበር ይላሉ። የቤተሰብ ድምፅ ብዙ ሰው አንሶላ እንድንከፈፍ ፈልጓል። ምን አስባችሁ ነው ጋይስ? እስቲ አንዴ ወደ ጥግ ይጂ፣ ከዛ ተሽከርካሪ አሁን ደግሞ እኔ ሽንት መጣ ግን ሽንት ቤት ሰው ሌለ ነገርሽና ችግር የለም አረ በሃይላንድ ካልሸን ነው በስተቀር ሃይላንድ የለም ተጨነኩ አለ ሃይላንድ አለ ሃይላንድ አለ እየጠጣሁ አይ አልሄድም የቀረውን ትንሽ ስለሆነ ጠጣውና እሺ ማለት ነው ቲክቶክ ላይ ሴቱ እንደዚሁ ይሆናል እንግዲህ። እኔ በጣም የሚገርመኝ ማለት ነው አሞን የሚባለው ልጅ ማለት እኔ ልጁ ትክክል ነው። ይህ ልጅ እግዚአብሔር ነው ምላችሁ ማለት በቃ ይመቸው ማለት ሴቶች ናችሁ። ራሳችሁን በጣም ዲስሪስፔክት የምታደርጉት፣ በጣም ራሳችሁ የምታወርዱት ሴቶች ናችሁ። ቁሚ ብሏት ቆማለች። ሼፖን የሚያሳይ ልብስ ለብሳለች። እዛ ጋ ሂጂ ተሽከርከሪ ይላታል። ትሄዳለች፣ ትሽከረከራለች። ምናምን የሚያወራው ወሬ ደርቲ ነው ምናምን። ግን እነሱ ዌቲንግ ላይ ማለት ነው እዛ ቲክቶክ ገስት ላይ ሪኬስት ያደረገ መቶ ሁለት መቶ ሰው አለ። ከሁለት መቶ ሰው በላይ ማለት ነው ለመግባት እሱ ጋር ለማውራት ለመሰደብ ራሳቸው እንደዚህ ለማድረግ ማለት። እሱ ትክክል ነው ማለት ሴቶች እንዲህ ናቸው የሚለውን ነገር እያሳየ ነው እዛ ጋር። እንዲህ ነው ምናምን፣ እሱ ላይ የሚጨው ሰው ትክክል አይደለም። ሴቶች ራሳቸው ማስከበር ካልቻሉ እንዴት ነው የሚሆነው? እውነቱን ነው ማለት ነው። ላይክ የምሬን ነው ምላችሁ፣ ምንድነውን እየሆነች ያለችው ች ልጅ ሳሮን አንጀቴን በላችሁ ይለዋል። ኢንስታግራም ላይቭ ላይ ነው እና ወራፕን እያለቀሰች ነው ምን ውስጥ ነው ያለችው ይች ልጅ ግን ጋይስ ደህና ማ አደለችው፣ ማለት ብዙ ጊዜ ላይቭ እየገባች ታለቅሳለች። ልክ ል ኢሮፕና ያለችው ግን ምን አይነት ኮንዲሽን ላይ እንዳለች አይታወቅም። በተደጋጋሚ እያለቀሰች ነው፣ ደግሞ ለመሳቅም ትሞክራለች። ያው ሶፍት ይዛ እዚህ ጋ ታለቅሳለች፣ እዛ እንዲህ ደግሞ ለመሳቅ ትሞክራለች። እንግዲህ በተረጋጋሚ ኢንስታግራም ላይ እንዲህ ላይቭ የገባች ታለቅሳለች። የሆነ ነገር ውስጥ ያለች ይመስለኛል። እቺ ልጅ አሁን ስለ መልኳ እንተውና እግሯ ብቻ ይበላበታል

ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር እንዴ ነበር? ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ቪዲዮ ላይክ ያላረጋችሁላችሁም ላይክ አድርጉ። ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼራ አድርጉ። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ መጣለሁ። ሰላሙን ጤናውን ብዝት አድርጉ ይስጣችሁ። ቻው